እኛ ሴጠን አይፈትናልማ። ለሴጣን ፈተን አልበቃ። መቼ ነው ማግባት የምትፈልገው? ቅድም አንድ ሀቢት ሜሽን አድርጌ ነበረ ብያለሁ። እስካሁን ከጠየቁት ከባዱ ጥያቄ፣ ለአንድ ቀን ሴት ብትሆን ምን ታደርግ ነበር እንደሆነ ባውቀው ደስ ይለኛል። ለምንድነው ሁሌ ወይኔ ተብሎ ጥያቄ የማይቀበሉ? ኦልራይት ዛሬ ከእናንተ የተላኩ ራንደም ጥያቄዎችን እመልሳለሁ። እኔም አላነበብኳቸውም። አብረን ነው ምናነበብ። የመጀመሪያ ገርፌ እንዳለ ለምዶ ሁሌ ኪወኒ ተብሎ ጥያቄ የማይጠፋው፣ በጣም በአጭሩ መለስ የለኝም ነው። ሮል ሞዴል አለህ ማን ነው? ሮል ሞዴል፣ ሮል ሞዴል መብረት ከባድ ነገር ነው። ብዙ የምወዳቸው ሰዎች አሉ ሶሻል ሚዲያ ላይ፣ ግን ሞዴሌ እገሌ ነው፣ እገሌን መሆን እፈልጋለሁ የምለው አንድ ሰው የለም። እውነት ለመናገር ከእያንዳንዱ መወስዳቸው የሆኑ ፒሶች ይኖራሉ። ለምሳሌ አሁን ላይ ኢላን መስክን በጣም ነው የምወደው። ራይት ከኢላን መወስድለት ብዙ ነገሮች አሉ፣ ግን ሙሉ ኢላንን መሆን ትፈልጋለሁ የሚባል ና ናት ሪሊ እሱ መሆን አልፈልግም። ኤሎን አለ ከዛ ጋር እዚህ ጋር ደግሞ ሮናልዶ ሊሆን ይችላል። ከሱ ደግሞ የምወስደው የሆነ ባህሪ ይኖራል። ዴቪድ ጎግንስ፣ ኢትዮጵያ ውስጥ ኃይሌን በጣም ነው የምወደው። ከቢዝነስ ደግሞ እነ መርዕድ በጣም ደስ ይሉኛል። ከእያንዳንዱ ላይ የምወስዳቸው ፒሶች አሉ እንጂ አንድ የተሟላ አገሌ ነው ሮል ሞዴሌ ምለው ሰው የለም። ቢቻልስ። ኦራይት ቀጣይ፣ ዩዝለስ የሆነ ግን አይምሮህ በየጊዜው የሚያስታውስ ነገር ምንድን ነው? ዩዝለስ የሆነ ግን አይምሮህ ምን ለማለት ነው? ግን ዩዝለስ የሆነ ነገር ምን አለ? የሆኑ ኦሲዲዎች አሉብኝ። የሆኑ ኦብሴሽኖች አሉ። ትናንሽ ኦብሴሽኖች ይሆናል። ፐርፌክት እንዲመጣ ለማድረግ ነው። ያ ግን ዩዝለስ አለ፣ በጣም ዩዝፉል ነገር ነው ማይ ኦሲዲ ኢዝ ዩዝፉል። እናመሰግናለን። አይምሮህን አብዴት ማድረግ ቢቻል የምትቀይረው አንድ ነገር ምንድን ነው? እንደ ሶፍትዌር ሶፍትዌር አብዴት ማድረግ ቢቻለ አይምሮዬን ምን አፕዴት ማድረግ እፈልጋለሁ? ሜሞሪ ሜሞሪ ትንሽ አፕግሬድ የሚደረግ አሪፍ ነው። ቶሎ ቶሎ እየረሳሁ ነው፣ እሱን ሊቀይረው እችላለሁ። ሌላ አሁን ካለበት ደግሞ ሞር መፍጠን የሚችል ራሙን መጨመር እችል ከዚህ በላይ አሪፍ ነው። ቴንክ ፋስት የሚባል አለ አይደለ? ይሄ ቶሎ ብሎ ዲሲዥን ላይ ሜክ ማድረግ እኔ በተፈጥሮዬ ተፈጥሮ ማለት አልችልም። በእርግጥ ግን ዲሳይድ ለማድረግ ጊዜ ይወስድብኛል። ያንን ትንሽ አፕግሬድ ማድረገው ደስ ይለኛል። ከዛ ውጭ ግን የተሰጠን ይህ አይምሮ በፈጣሪ ዲዛይን የተደረገ ሶፍትዌር ነው። ፐርፌክት የሆን አይምሮ ነው። ለመጨረሻ ጊዜ ከሶስት ሰዎች ጋር ምሳ ብላ ብትባል እነማን ጋር ይሆን ነበር? ለመጨረሻ ጊዜ ከሶስት ሰዎች ጋር ምሳ ብላ ብትባል ከነማን ጋር ትበላ ነበር ነው ከሞቴ በፊት ከማን ጋር ራት መብላት ይፈልጋለሁ። የመጀመሪያው ራት መብላት የምትፈልገው ከሰው ካልን ከቅዱስ ጳውሎስ ጋር ቁጭ፣ ከሱ ጋር ራት በላ። አቤት መዳፈር ነው የሚሆንብኝ። ይህም በማለት የራሱ ግን ይጠይቃችሁኛል ሰው ብላችሁኛል ሰው አንድ ከሱ ከመንፈሳዊ ካለ ከዓለማዊ ከማን ጋራት መብላት ትፈልጋለህ? ቅድም ሚኒስትር አድርጌላቸኋል ኤላን መስክር ወደዋሉ ሰው ከኤላን ጋር ቁጭ የራት በላ በጣም ደስ ይለኛል። ሌላ ከማጋ ራት መብላት ፈልጋለሁ። ከነገስታት ደግሞ ስንሄድ ቢ ከጃ ነው ጋ ወደኋላ ሄጄ ከምን ሊጋ ራት መግባት ብችል እንዴት እንደሚያስቡ ፐርሶናሊቲያቸው ምን እንደሆነ ባቀው ደስ ይለኛል። ምናልባት እነዚህ ሶስት ሰዎች ከተለያየ አስፔክት አብሬያቸው በቀመጥ ሙሉ ያደርጉኛል ብዬ ያስባሉ። ከባህሪ መቀየር የምትፈልገው ነገር እና ለመቀየር የከበደ ነገር ምንድን ነው? ከባህሪ ለመቀየር የምትፈልገውና መቀየር የከበደ ነገር ምንድን ነው? አይ ቲንክ ትንሽ አግሬሲቭ ሆናለሁ። በተለይ ደግሞ ከሰዎች ጋር ያለኝ ሪሌሽንሽፕ ላይ ብዙ ታጋሽ ሰው አይደለሁም። ለምሳሌ የሆነ ሰው የሚያረፍድ ከሆነ ሜይ ቢ አንድ ቀን እምታገሰው ነው። ከዛ በኋላ ሲደውልኝ ሄጅ አለሁ ኦልሬዲ እና ያውቁት አሉ ሄድክ ምናምን ብለው ነው የሚደውልኝ አርፍደው። እና ትንሽ መታገስ ብችል ሰውን እንደ ባህሪው መያዝ ብችል ደስ ይለኛል። ይሄንን መቀየር ብችል ግን እውነት ለመናገር አልሞከርኩም። ብዙ መቀየር የምፈልጋቸው ነገሮች አሉ ግን እንዲሁ እፈልጋቸዋለሁ እንጂ ትንሽ ኢፈርት ባሳደር እቀይራቸው ነበረ። አይ ቲንክ ይሄ ኢፈርት ጉዳይ ነው። ትንሽ ታጋሽ መሆን ሰው እንደ ባህሪው መያዝ ሌላው ደግሞ አንገር ንዴት በጣም ማኔጅ አድርጌዋለሁ። በፊት አንገር ይሹ ነበረብኝ። ትንሽ በትልቁ ነበረ የምደባደበው። አሁን ትንሽ ማኔጅ ተደርጓል። ግን ስቲል አሁንም አለብኝ የሆነ ንዴት፣ ሰዎችን ሄዶ ኮንፍሮንት ማድረግ እና አገን፣ እሱንም ትንሽ ኮንትሮል ባደረገ ደስ ይለኛል። ግን አልሞከርኩም ነው፣ ብሞክር ይቀየር ነበር። በጣም የምትወደው ምግብ ግን ካሜራ ፊት ለመብላት የሚያሳፍረ ምግብ ምንድን ነው? ካሜራ ፊት ለመብላት የሚያሳፍረኝ በጣም የምወደው ምግብ ምን አለ እንደዚህ አይነት ምግብ አለ? ሲጀምር ካሜራ ፊት ለመብላት የሚያሳፍር ግን የምንወደው ምግብ፣ ወይስ እንትን ኤክስፔክት አድርገው ነው። ይሄ ፔንቸራ ምናምን እንደዛ ነገር ነው። አዳማ ያለን ጨጨብሳ በፔንቸራ እንበላ ነበር። ጨጨብሳ ቤት አለ ይሸጣሉ። ያው ቂጣ ማለት ነው ጨጨብሳ ከዛ አንድ ጓደኛለች ለች የሚሰሩ ታደረጋለች መንገድ ዳር ከሚሸጡት እናቶች ፔንቸር አሰርታ ታመጣለች። ድንች በሰላጣ ምናምን ማለት ነው። ከዛ ያመጡልናል አንድ ትሪሊ አድርገን ቀላቅለን ብለዋል። ምናልባት ይሄንን አላሳየሁትም እስካሁን ካሜራ ላይ ገዳይ ምግብ ነው። ሜይ ቢ እሱ ከሆነ ነው እንጂ ምግብ ሆኖ ምን ችግር አለው? ያገኘነውን እንበላለን። የመርካቶ ሀብታም እ ቆቀር እየበላ ነው ሀብታም። የግል ህይወትህን መንፈሳዊነትህን፣ ማህበራዊና የስራ ህይወት እንዴት ባላንስ አደረከው? እኔ ባላንስ አላደረኩትም፣ ባይ ኤኒ ሚንስ። እንደ ኢንስታግራም ስቶሪን እያያችሁ መንፈሳዊ ህይወቱን ሶሻል ላይፍ ምናምን ባላንስ አድርጎ ነው የሚኖረው ብላችሁ የምታስቡ ሰዎች ዶንት፣ ጭራሽ ባላንስ አላደረኩትም። ኢቭን ባላንስ ለማድረግ ራሱ አልሞክርም። በቃ በጊዜው ፕራዮሪቲ መሰጠት ያለበት ነገር ፕራዮሪቲ ይሰጣል። ጊዜ ካለኝ ስራ ጨርሼ ቤተክርስቲያን ማደር የምችል ከሆነ ጊዜ አመቻችቼ ሄጄ አድራለሁ እንጂ ሁሉንም ነገር ፐርፌክትሊ ቦታ ላይ ተቀምጦ ምናምን አይደለም። ቤተሰቦቼ ረጅም ጊዜ ላላያቸው ይችላሉ፣ ሶስት ወር አራት ወር ሶስት ሊሶስተር አላቸው ላላያቸው ይችላሉ። ምናልባት በሳምንት አንዴ ስልክ የምናወራበት ጊዜ ሊመጣ ይችላል። በየጊዜው ነው። ኦኬ ብዙ ሰው ባላንስ ማድረግ ሲባል የሚያስበው ኦነ ዴሊ ቤዚስ ነው። ለምሳሌ በቀን ይሄን ያህል ሰዓት ጸሎት፣ ይህን ያህል ሰዓት ከቤተሰብ ጋር፣ ከዛ ደግሞ እንደዚህ መስራት። እንደዛ አይደለም። የሆነ ቀን ላይ ሁለቱ ነገር ላይኖር ይችላል። ስራ ብቻ ፎከስ ሊደረግ ይችላል። የሆነ ቀን ደግሞ ቤተሰብም አይኖርም ስራም አይኖርም። ሙሉ ጊዜ ቤተክርስቲያን ሊሆን ይችላል። ሰው ባላንስ አድርጌዋለሁ የሚለውን ነገር በየቀኑ መለካተታችሁ በሳምንት በወራት በአመት ስትመለከቱት ግን ሊሆን ይችላል። ለምሳሌ 2017 በአንጻራዊነት ባላንስድ ነበር ማለት እችላለሁ። አመቱን ሙሉ ስመለከተው በፊት የተሻለ ቤተክርስቲያን ሊጭ አለው ከፊት የተሻለ ከቤተሰብ ጋር ጥሩ ጊዜ ያሳልፈናል ስራ ላይ በጣም ሰርቻለሁ። ግን በአመት ጊዜ ውስጥ ነው በየቀኑ አይደለም። እና ባላንስ ለማድረግ አልሞክርም። ሙቪንግ ኦን። ህይወትን የቀየረው አንድ ነገር ምንድን ነው? የአንተ አሃ ሞመንት ምንድን ነው? ያን ያህል በጣም ስትሮንግ የሆነ አሃ ሞመንት የለም። ግን የኔ አሃ ሞመንት ብዬ ማስባት ከዩኒቨርሲቲ ከቤት ተከራይቼ መውጣቴ ነው። ያቺ ትንሽዬ ነገር ትንሽ አለች። በርግጣ ሳስበው የሚቦት ማረክ ትንሽ ነገር አለ። ብቻ ያ አይ ነው። እሺ በቃ ያ ነው። ከዩኒቨርሲቲ አራተኛ አመት ላይ ለጓደኞቼ ሳልነግራቸው ተደብቄ ሰው ቤት ተከራይቼ ነው የጠበኳቸው። እና ያቺ ለእኔ በቃ ብዙ ነገሮችን የቀየረችው ሞመንት ነበረች። ቢካዝ ከዛ በፊት እንደዛ ብቻዬን ቁጭ ብዬ ልሰራበት የሚችለው ኢንቫይሮመንት አላገኘሁም ነበር። እና ለእኔ ተርኒንግ ፖይንት የማስበው ከኮቪድ በኋላ ከዩኒቨርሲቲ ተከራይቼ መውጣቴ ነው። እሱ ትልቅ እንዲህም ለካ መስራት ይቻላል። ይህን ያህል ሰዓት ፖድካስት ላይ አንድ የዓለማችን ታዋቂ ሰው ኢንተርቪው አድርግ ብትባል ማንን ትበርጥ ነበር? ኢሎን ማስክ። ቤቴ እየተቃጠለ ነው ብትባል እና ሁለት ነገሮችን ማዳን ትችላለህ ብትባል ምንና ምን ትበርጥ ነበር? ቤቴ የተቃጠለ ቢሆንና ሁለት ነገር አይ ዊሽ ቤቴን ብታዩት። ኦፊስ ቢሆን ጥያቄ ሞርሴን ይሰጣል። ይወይ ኦፊስህ እየተቃጠለ ቢሆን ማንን ታድን ነበር ምክንያቱም ቤቴ ውስጥ ያን ያህል ምንም ማለት ጥየው ሁሉ ነገር ልወጣ እችላለሁ። ልክ መጽሐፍ ቅዱስና የጸሎት መጽሐፍ ይዤ ከወጣሁ በቃ ሌላው ነገር በሙሉ ድጋሚ መገዛት የሚችለው፣ ያን ያህል መወዳቸው ነገሮች ቤቴ ውስጥ የሉም። ኦፊስም ውስጥ ከሆነ ስንት ነገር ነው የሚለው፣ ሁለት ነገር ሁለት ነገሮችን ማዳን ብትችል ፒሲን አድናለሁ፣ ከዛ ዶክመንት፣ አንድ የዶክመንት ቦክስ ሜይ ቢ እሱን ይዤ ልወጣ እችላለሁ። ከዛ ውጭ ያለው ድጋሚ የሚሰራ ነው። ለመጨረሻ ጊዜ የተላከልህን ቴክስት አሳየን። ኤስ ኤም ኤስ ላይ ነው? ለመጨረሻ ጊዜ የተላከልኝ ሜሴጅ። የሁላችንም እኮ አንድ ገርፍሬንድ አለን ኢትዮጵያ ውስጥ አይደል? ማነው የሁላችንም ገርፍሬንድ ማናት? ኢትዮ ቴሌኮም። አመሰግማረ ተመልከች 994 ነው ከላይ፣ ኢትዮ ቴሌኮም ከዛ 127 ቴሌ ብር፣ ከዛ ማይ አካውንታንት ነው መጨረሻ ላይ ያሉ። እሱም ደግሞ ኮል ሜ ኤት ሳርጀንት ብሎ ይላከልኝ። ይው የቴሌቴክስት ነው ሰው ከአሌክስ ሆርሞዚ እና ከጌሪ ቪ ከባድ ምርጫ ከባድ ምርጫ። ብዙ ነገር ብታስመርጡኝ ይቀለኛል። ሁለቱም ጎበዞች ናቸው። ሁለቱም ብዙ ነገር ሰጥተውኛል። ግን ግን ግን ግን አይ ቲንክ አይ ፕሪፈር ጌሪቪ ስ ጌሪቪ ሁለተው አለብኝ። ጌሪቪ አደለ አሌክስ እንደምል ጌሪ አንድ ሰው ስኬታማ ለመሆን የሚያስፈልገው አንድ ሀቢት ቢባል ምንድን ነው ስላለ፣ አንድ ሀቢት አንድ ሰው ስኬታማ ለመሆን የሚያስፈልገው ትዕግስት፣ መታገስ። መታገስ ግን ዝም ብሎ መታገስ አለ፣ ተኝቶ መታገስ ሲሆን፣ እየሰሩ መታገስ፣ እየለፉ እየጣሩ ምንም ውጤት ሳያገኙ ውጤቱ ቀስ ብሎ ይመጣል ብሎ መታገስ፣ ምናልባት በጣም ዋና ብዬ ከማስባቸው ሀቢቶች መካከል አንዱ ይሄ ነው። ላይክ ምን ይባላል እርምጃ መራመድ የሚወድ ሰው እና ለውድድር የሚራመድ ሰው ሁለቱ እኩል አይደርሱም እዛ ቦታ ላይ ራይት። ረጅም መንገድ የሚጓዘው መራመድ የሚወደው ሰው ነው። እና አት ዘ ኤንድ ኦፍ ዘ ዴይ ፕሮሰሱን ከወደዳችሁትና መታገስ የምችሉ ከሆነ ውጤቱን እስኪመጣ ድረስ አይ ቲንክ ሰክሰስፉል መሆን ይቻላል ብዬ አስባለሁ። አሁን በሶሻል ሚዲያ በዚህ ዘመን ያለብን ትልቁ ችግር ምድሮ የማስበው ኢንስታንት ግራቲፊኬሽን ነው። የፈለግናት ነገር በሙሉ በፍጥነት ማግኘት እንችላለን። ድሮ ድሮ በነገራችሁ ላይ ማዘርን እያወራኋት ነበረ ባለፈው እና እንዴት ነበር ታወሩ የነበረው ምናምን ስላት በደብዳቤ ነበር የሚወሩት። በደብዳቤ ያ ማለት ደብዳቤው ተመልሶ እስኪመጣ ሶስት ወር ሊወስድ ይችላል። በሶስት ወር ጊዜ ውስጥ ልጅ የት እንዳላጣቅም ሶስት ወር ምንም ድምፅ የለም። ሲመጣም በቴክስት መልክ ነው የሚመጣው፣ እና ያ በቃ እንዴት ነው ያችን ሞመንት ከልጇ ጋር የምታገኛትን የምታሳልፋትን ቤት መጥቶ የምታሳልፋትን ሞመንት በጣም ኢንጆ እንድታደርገው እድል ይሰጣታል። አሁን ግን እንደዛ የለም። ኤቭሪቲንግ ኢንስታንትሊ ማግኘት እንችላለን። ስለዚህ ትግስት የሚባል ነገር የለም። የሆኑ ሰዎች ዴት ያደረጋሉ በአንድ ጊዜ ሁሉ ነገር ሮጠው መጨረሻ ላይ ለመድረስ የሚሞክሩትና ያ ኢንስታንት ግራቲፊኬሽን በመንገድ ላይ በአጭሩ ያስቀረናል ብዬ አስባለሁ። እና ምናልባት ዘ ሞስት ኢምፖርታንት ሀቢት ብዬ የማስበው እየለፉ ግን መታገስ ነው ገንዘብ በሀያ ልብ በአርባ የሚባለው አባባል ትስማማበታለህ ወይ? በጣም እስማማበታለሁ። እውነቴን ነው የምላችሁ። እንዴት ካላችሁ ይልንገራችሁ። እኔ አሁን ሀያዎቹ ውስጥ ነው ያለሁት። በሀያ ዓመት ማለት አለ ወይ በሀያዎቹ ማለት ነው። ሰው የኤነርጂ ፒክ የሚደርሰው ሀያዎቹ ላይ ነው። በጣም ስራ እንስራ ለሀስል እናደርጋለን ገንዘብ እንይዛለን፣ አይደለም ልብ ግን የምናገኘው ገንዘቡን የት ላይ ማዋል እንዳለብን ግን የምናውቀው አርባዎቹ ላይ ነው የሚባለው። በጣም ትክክል ነው። ኢትዮጵያ ውስጥ በነገራችን ላይ አብዛኞቹ ምሳሌ አነጋገሮች ትክክል ናቸው። ይሄ እንደታወቀው ካላችሁ አርባዎቹ እድሜ ውስጥ ያሉ ጓደኞች አሉኝ፣ እና እንዴት ገንዘብ ስፔን እንደሚያደርጉ ለገንዘብ ያላቸው አመለካከት ስመለከተው በጣም ነው ሀምብል የሚያደርገኝ። ለምሳሌ ስፖርት ቤት ከስፖርት ቤት ወተን ቁርስ ልንበላ ከሆነ ሼር እናድርግ ይላሉ። ኤቭሪዋን አውጥቶ ለአንድ ሰው ስፕሊት ያደረገውን ነገር ይልካል ማለት ነው ኦኬ ከዛ ሰው የሆነ ነገር በየቀኑ እያወጣሁ ከሆነ ለምሳሌ የውሃ ሊሆን ይችላል፣ ኦር የቁርስ በየቀኑ እያወጣ ከሆነ ይ በቀን እኮ ሁለት ብር እያወጣ ከሆነ በወር እኮ ስንሰራው ስድስት ሺህ ብር ነው በወር እያወጣ ያለው። መኪና አልገዛ ነው ኦኬ። ነዳጅ መኪና ነው የምትገዛው? አዎ። ለምሳሌ በሳምንት የአራት ሺህ ብር ነዳጅ የምትሞላ ከሆነ እኮ በወር አስራ ሁለት ሺህ ብር ነው ኤክስፔንስ። ስለዚህ ይሄን አስበሃል ወይ ሰው እነዚህን ነገሮች ካልኩሌት ማድረግ የሆነ ማቹሪቲ ላይ መድረስ ያስፈልጋል። ግን አርባ እድሜ ስለሞላ ሳይሆን በአርባ አመቱ የሆነ ሰው ልጆች ይኖሩበታል፣ ትዳር ይኖረዋል ምናምን ብዙ ሪስፖንሲቢሊቲዎች አሉበት አሁን ብቻውን አይደለም የሚንቀሳቀሰው ሌሎቹ ሰዎች ይዞ ነው ስለዚህ ሞር ዲሲዥኖቹ ላይ ልብ ያለው ወይም ደግሞ የተሻለ ማሰብ የሚችል ሰው ይሆናል ተብሎ ስለሚታሰብ ነው እና ልክ ነው ገንዘብ በሀያ ልብ በአርባ ዓመት በጣም ትክክል ነው ግን ጸሎቱ ምንድነው ልቡንም ገንዘቡንም በሀያዎች ውስጥ ይተን አሜን ነው አመሰግናለሁ ለቤተሰቤ የመጀመሪያ ሚሊነር እንደሆን የምትሰጠኝ ሶስት ምክሮች ለቤተሰቤ የመጀመሪያ ሚሊነር እንደሆን የምትሰጠኝ ሶስት ምክሮች እንዳለህበት እድሜ እንዳለህበት የስራ ሌቭልህ ይወሰናል ብዬ አስባለሁ ግን የቤተሰብ የመጀመሪያ ሳይሆን የሰፈርም የመጀመሪያ፣ የከተማም የመጀመሪያ፣ የሀገርም የመጀመሪያ፣ ዋቴቨር ጃ ዋናው ሚሊዮነር መሆን ነው ጉዳዩ። ሰው ቅድም አንድ ሀቢት ሜንሽን አድርጌ የነበረ መታገስ ብያለሁ። ሰው የሆነ ቦታ ላይ መድረስ ይፈልጋል፣ የሆነ ያል ገንዘብ መስራት ይፈልጋል፣ ግን የሚሰጠው ለራሱ የሚሰጠው ታይም ፍሬም ግን ያን ነገር ሊያሳካ እንደሚያስችለው እርግጠኛ ሊሆን በፍጹም አይችልም። አምስት ዓመት ይወስዳል ብላ ያሰብከው ነገር አስር ዓመት ሊወስድ ይችላል። ሰው ከአንተ የሚጠበቀው ምንድነው ኤቭሪ ሲንግል ደይ መስራት የምትችለውን ነገር በሙሉ አሟጦ መስራት ነው። ማታ አልጋ ላይ ስተኛ ዛሬ መስጠት ያለብኝ ነገር ሰጥቼ ነው ወይ የተኛሁት። አንድ ማን ነው ስም ጠፋኝ ተውት፣ በቃ ስሙ ነው ብቻ። ኮንሴፕቱ ምንድነው ኤምቲ ባኬት ነው የሚለው። ባኬት ማለት ብቻ ባዶ ማድረግ ነው። ባኬት እንዴ አማርኛ ምንድነው ባልዲ? አዎ ባልዲውን ባዶ እንደማድረግ ላይክ። ልጆቹ ይጠይቃቸዋል ላይክ የአስር ዓመት የአስራ አንድ ዓመት ምናምን ልጆች ናቸው ያሉት። እና ተጫውተው ምናምን ሲመጡ ሁሌም የሚጠይቃቸው ነገር ምንድነው ዛሬ የአቅማችሁን ሙሉ ነው ወየው አላችሁት፣ ሙሉ ነገራችሁን ሰጣችሁታለ ወይና የመጀመሪያው ምክር የሚሆነው ኤቭሪዴይ ሙሉ ነገርህን መስጠት ነው። ሁለተኛው ተማር። አሁን ባለህበትና ሚሊዮነር መሆን በምትፈልግበት ፐርሰናሊቲ መካከል ያለው ልዩነት እንዴት ሚሊዮነር እንደምትሆን አለማወቀ ነው። አበቅ እሱም ብታገንሮ በአጭር ጊዜ የሚኖርትሆን ነበር ራይት። ስለዚህ ያን ነገር ለማወቅ ኤቭሪዴይ መማር ነው ጋይስ። ዩ ሀፍ ኖ አይዲያ ስንት ነገር መማር እንዳለብን። ማለት ግራ ነው የሚገባኝ ምንም የማያውቀው ሰው አይማርም። ብዙ የሚያቀው ሰው ግን ስቲል እየተማረ ነው። እና ሞር ባወቃችሁ ቁጥር አለማውቃችሁ፣ አርስቶትል ያለው ባወቀው ቁጥር የማቀው አለማወቅ ነው። ሞር አንደርስታንድ ባደረጋችሁት ቁጥር ምን ያህል ዴቭዝ ወደ ውስጥ እንዳለ ምን ያህል የማታቁት ነገር እንዳለ ትደርሱበታላችሁ። እና ሁለተኛው ምክር ብዬሽ የማስበው ኤቭሪ ሲንግል ደይ ሳያቋርጡ መማር ነው። ሶስተኛ፣ ኢንቫይሮንመንትህን መቀየር። ኢንቫይሮንመንት ኪስህን ይመስለዋል። በደምብ ኪሳቸው የደለበ ሰዎች መካከል የምትውል ከሆነ ኤቨንቹዋሊ ኪስ ይደልባል። ጸጉር ቤት የምትመላለስ ከሆነ የሆነ ቀን ጸጉር መቆረጥ አይቀርም። ልክ ነዛ። ከዚህ በኋላ አንድ መጽሐፍ ብቻ ነው ማንበብ የምትችለው ቢባል ምን ትመርጥ ነበረ? ምን ጥያቄ አለው? መጽሐፍ ቅዱስ ነው የምንፈልግ። በተለይ ደግሞ እዚህ ምድር ላይ ለመኖር የምንፈልጋቸው ነገሮች በሙሉ እዛ መጽሐፍ ውስጥ አሉ። ባይ ዘ ወይ የህይወት ምክር አለ፣ የቢዝነስ ምክር አለ፣ መንፈሳዊ ምክር አለ። እውነት አንደርስታንድ እያደረጋችው ስትሄዱ መጽሐፍ ቅዱስ የሚገርም ነው። ከዚህ በፊት እንደውም አንድ ሁለት ምሳሌዎችን ነግሬያቸዋለሁ። ያለ መጽሐፍ ቅዱስ ላይ አንብቤው ለቢዝነስ የጠቀምኩበት ፕሪንሲፕል አለ እና መጽሐፍ ቅዱስ የሁሉም ኮንሴፕቶች አንድ ላይ ያለበት ሜጋ ቡክ ነውና የሚሆነው። የዚህ ዓመት 12ኛ ክፍል ተማሪ ነኝ። ውጭ ሀገር ሄጄ ልማር ወይስ እዚሁ ሀሰል አድርጌ ሀብታም ልሆን? ከቻልኩ ውጣ። ሴት ናት። እሺ ከቻልሽ ውጪ፣ እድሉ ካለሽ ውጪ። እውነቴን ነው። እዛ ይቀላል፣ እዛ ይቀላል። ምንም ጥያቄ ኢትዮጵያ ውስጥ ገንዘብ መስራት ቢዝነስ መስራት ማለት የሆነ ቪዲዮ ጌም ሀርድ ሞድ ላይ አድርገው እንደመጫወት ነው። በቃ ከባድ ነው፣ ምንም ጥያቄ የለውም። ሃርድ ሞድ ላይ የሆነን ጌም አንደርስታንድ ለማድረግ ራሱ ባይወይ ማለት ነው። ቢዝነስ ላይ የምትገቡ ሰዎች የመጀመሪያዎቹ ሶስት አራት ዓመታት ምንድን ነው እየተከናወነ ያለው የምር አንደርስታንድ ለማድረጉ ላገር ይገባቸዋል፣ ሲስተሙ እንዴት እንደሚሰራ በተለይ ደግሞ አሁን እናንተ የምትሰሩበት ሲስተም ከሳምንት በኋላ የገንዘብ ሚኒስቴር አዋጁን ቀይሮት ሌላ ነገር የተፈጠረ ያለው ኢቨን አንደርስታንድ ለማድረግ ራሱ ጌሙን ጊዜ ይወስድባቸዋል፣ ከመጫወቱ በፊት ማለት ነው እና ካለሽ ውጭ ሌናት እድሉ ከሌለሽ ግን ግን እዚህም ኦፖርቹኒቲ አለ። እኛም እየሰራን ነው። ብዙ የሚሰሩ ሰዎች አሉ። ከባድ ነው ወይ? አዎ ከባድ ነው። ግን ኢዘር ወይስ ውጭ ሀገር ብትሄጅ አንቺው ነሽ፣ እዚህ ሀገር ብትቀሪ አንቺው ነሽ። አዴኖ እኔ ገንዘብ መስራት የምንችል ሰው ነኝ። ራስሽ ላይ ኢንቨስት ካደረግሽ የትም ብትሄጅ ትሰሪያለሽ። ኢንፋክት አሜሪካም ሄደው ኢሮፕም ሄደው እኮ አብዛኛዎቹ የሚሳካላቸው ፎሬነሮች ናቸው፣ ስደተኞች ናቸው። አዲስ አበባ ላይ ሀብታም የሚሆነው አዲስ አበባ ልጅ ነው እንደ? አይደለም ከቀጠር የመጡት ናቸው ወደፊት ህልምህን ለማሳካት ምን ያህል መስዋዕትነት ትከፍላለህ? ይሄን የሚጠይቅ ሰው መስዋዕትነት ብሎ የሚያስበው ነገር አይዶንት ቲንክ መስዋዕትነት ራሱ ጋር የሚደርስ አይደለም። ለምሳሌ ሰው እንቅልፌን መስዋዕትነት አደርጋለሁ ካለ ምንድነው? እንቅልፍን መስዋዕት ማድረግ እኮ መስዋዕት ማድረግ አይደለም ማለት ስምንት ሰዓት ተኛ የነበረውን አራት ሰዓት አደረገዋለሁ ምናምን ካለ ምን አስበህ ነው ሲጀመር ስምንት ሰዓት የሚተኘው? መጀመሪያውን ኢትዮጵያ ውስጥ አንድ ያለ ነው። ይሄ ለመስዋዕትነት ራሱ አይቀርብም። ጓደኞችን ሳክሪፋይስ አደርጋለሁ ዳ፣ መጀመሪያውን እኮ እነሱ ጋር ጓደኛ መሆን አልነበረብህም። መስዋዕት ማድረግ ማለት እኮ መስዋዕት ማድረግ በጣም እየወደደ ነው ትክክል መሆንም ካለበት ወይም ደግሞ ለመሰራት ራሱ ተገቢ ምክንያት እያለ ልናደርገው ተገቢ ምክንያት እያለ ግን ለተሻለው ጥሩ ነገር ስንል ሳክሪፋይስ የምናደርገው ነው። እንዲህ የሚቆረቁዙ ወደታች የሚያስገቡ ጓደኞች ጋር ሀንጋውት ማድረግን ሳክሪፋይስ አረጋለሁ ማለት ሳክሪፋይስ አይደለም፣ ሳክሪፋይስ አይደለም። ሶ ስኬታማ ለመሆን እዚህ ምድር ላይ መስዋዕት የምታደረጓቸው ነገሮች እንደው ያን ያህልም በጣም ጻድቅ የሚያስብሉ መስዋዕትነት አይደለም። አይደለ እንደው ወደ ስፒሪቹዋል ነገር እኮ ስናመጣው መሰዋዕት የሚል ስም የሚሰጣቸው ሰዎች ምንድን ነው ይሄን ዓለም የናቁ ኮምፕሊትሊ የናቁ። ይሄን ዓለም እኮ ሰው እየኖሩ ጻደቅ እኮ መሆን ይችላሉ እኮ እዚሁ ምድር ላይ ግን ተተውታል፣ ለማድረግ በቂ ምክንያት እያላቸው ግን ለተሻለ ጥሩ ነገር ሲሉ የተውት ናቸውና፣ እንቅልፍን ሳክሪፋይስ ማድረግ፣ ጓደኛን፣ ቤተሰብን፣ ስራን ሳክሪፋይስ ማድረግ ይሄ ሎጂካሊ ትክክለኛው ዲሲዥን ነው እንጂ ሳክሪፋይስ አይደለምና፣ ምን ያህል ታደረጋለ ካላችሁኝ እኔ በጣም ብዙ ነገር ሳክሪፋይስ አረጋለሁ አላላችሁ። ቤዚክ ማድረግ ያሉብኝ ነገሮች አረጋለሁና፣ እነዛ ደግሞ መስዋዕት ናቸውን ብዬ አላስብም። አባ ገብረ ኪዳን አንድ ብለዋል። እኛ ሴጣን አይፈትነንም አሉ ለሴጣን ፈተና አልበቃንም። ማን ነው የምትለው ሴጣን አንተ ጋር መጥቶ የሚፈትነው ሰይጣን ስንት መፈጠን የሚገባው ጻድቃን እያሉ እኛ መጀመሪያ ከራሳችን ፈተና ለመለጥ የሚሉ እንደዛ ነው ነገሩ፣ ለማለት ነው። ጂም አቁም ከምትባል እና ቡና አቁም ከምትባል የትኛው ተመርጣለ? እስካሁን ከጠየቁት ከባዱ ጥያቄ። የቱ ይሻላል ከጂም እና ከቡና? አይ ቲንክ ቡና ማቆም ይመስለኛል ያ ምክንያቱም ጂሙ ኢነርጂ ይሰጠኛል። የቡናውን ያህል እንኳ ባይሆን ግን ኢነርጂውን አገኘዋለሁት። ጂም ካቆምኩ ግን በቡና ብቻ ነው ሰርቫይቭ የማደርገውእና እሱ ከጠፋ ሰውነት የሚበላሻል አይምሮ የሚበላሻል። ያ ቡና ነው ሳክሪፋይስ የማደርገው። ሶሪ ቡና። ምን አይነት ሪሌሽንሽፕ እንዲኖርህ ትፈልጋለህ? እና በሪሌሽንሽፕ ውስጥ ሴት ልጅ ማድረግ የለባትም ብለህ የምታስበው ነገር ምንድን ነው? ሴት ልጅ ማድረግ የለባትም ብዬ የማስበው በሪሌሽንሽፕ ውስጥ፣ እና ምን አይነት ሪሌሽንሽፕ ትፈልጋለህ? ከባድ ጥያቄ እኮ ነው። በእኛ አስተምሮ ምን ይባላል? ወንድና ሴት ያላቸው ሪሌሽንሽፕ ቤተክርስቲያንና ክርስቶስ ያላቸው ሪሌሽንሽፕ ነው። በዛ ደረጃ በጣም ስፒሪቹዋል ሊሆንባቸው አይደለም፣ ግን አንዱ ለአንዱ ሳክሪፋይስ የሚያደርገው ነገር ብዙ ነው። ምንም ጥያቄ የለውም። እና ምን አይነት ሪሌሽንሽፕ ትፈልጋለህ? ሌላ ጊዜ የሚመለስ ጥያቄ ይሆን። ግን ሴት ልጅ ምን ማድረግ የለባትን ብለ ታስባለህ ሪሌሽንሽፕ ላይ? አይ ቲንክ አሁን ያለው በዚህ ጄኔሬሽን ያለው ትልቁ ፈተና ማወዳደር ይመስለኛል እሱ ዴት የምታደረገውን ወንድ ጓደኛዋ ዴት ከምታደረገው ወይም ደግሞ ኢንስታግራም ላይ ከምታየው ወንድ ጋር ኮምፔር ማድረግ ከዛ የኔ ወንድ ይሄለውም ይሄለውም ይሄለውም በጣም በሚገርም ሁኔታ የሚገርም አይነት መስፈርቶች ነው ያሏቸው። ልጁ እኮ አሪፍ ነበረ ምናምን ግን በቃራት እየበላን አበላሉ አልተመቸኝ ከመዋን ይሄ ሊቀየር የሚችል ነገረውና ብዙ ኦፕሽን አለ ብላ ባሰበች ቁጥር ሴት ልጅ በመምረጥ ጊዜዋን ታሳልፍና መጨረሻ ላይ መምረጥ የምትችልበት ጊዜ ሲያልፍ ግን ተመርጣ የሆነ ቦታ ላይ መግባቷ ግድ የሚልበት ሲቹዌሽን ይመጣል። እና እንደው ማድረግ የሌለባቸው ነገር ብዬ የማስበው የመጀመሪያው ኮምፔር ማድረግ ነው። ኦኬ እሱን አምናለሁ። ሁለተኛው ለዴት ለምታደርገው ሰው ስፔስ አለመስጠት፣ በቃ ሁል ጊዜ አለሁኝ፣ ሁል ጊዜ ቼክ ልደረግ ማለት። በተለይ ደግሞ ለወንድ ልጅ ወንዶች ተስማማላቸው ብዬ አስባለሁ። ሲጀምር ማጆሪቲ ኦዲየንስ እኮ ወንዶች ነው። እኛ በቃ ስፔስ እንፈልጋለን። የሆነ ጊዜ ይደብረናል፣ የሆነ ነገር ስትረስ ያደርገናል። የዛኔ ወሬ አይደለም የምንፈልገው። ይህን የምታዩት የሃያ ምናምን ፐርሰንት ሴቶች ወር አይደለም የምንፈልገው በቃ ዊ ጀስ ኒድ ስፔስ። ዝም ብለን ሰማያዊውን እያየን ጣራ ጣራ እያየን ልጠፋ እንችላለን በሐሳብ ዊ ኒድ ዳት በጣም ነው የሚያስፈልገና። ያንን አንደርስታንድ ማድረግ ነው ለወንድ ልጅ ያንን ስፔስ መስጠት ነው። ሶ ለዴት ለምታረጊው ሰው ስፔስ መስጠት ብዬሽ አስባለሁ። ቀጣይ፣ መቼ ነው ማግባት የምትፈልገው? እኔ በዚህ ጊዜ ነው ማግባት የምፈልገው ብዬ አላስብም። ታይሚንግ የለኝም፣ ለራሴ የሰጠው ታይም የለም። ምክንያቱም ያው ለወንድ ልጅ ያን ያህል ታይሚንግ አስገዳጅ ነገር አይደለም ግን በጊዜ ቢሆንም ችግር የለውም፣ ቢዘገይም ችግር የለውም። የእግዜር ታይም ፐርፌክት ነው። ኦኬ፣ ለአንድ ቀን ሴት ብትሆን ምን ታደርግ ነበር? ለአንድ ቀን ሴት ቢሆን ምን አደርግ ነበር? ምንም ማድረግ አይጠበቅብኝም። ባይሆን እንዴት እንደምታስቡ ራሱ ይነጠቃቸውን ሴቶች ማወቅ በራሱ በጣም ከበቂ በላይ ይመስለኛል። እንዴት አይምሯቸው ፈንክሽን እንደሚያደርግ ያ ኢሞሽናል ተርቡላንሱ ላ እንዴት እንደሆነ ባውቀው ደስ ይለኛል በጣም የምትወደው የመጽሐፍ ቅዱስ ጥቅስ ምንድን ነው? ይን ይህን ጊዜ ፊት አንስችዋለ እዚያኛው ቪዲዮ ላይ ወይስ ናም በውልድ ገሙ ላይ እሺ ላውጣ፣ ቆይ አነብላችኋለሁ። እንዳላበላሽ ነው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 13 16 ያለው ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ይህን በጣም ነው የምወደው። ለምን ካላችሁኝ፣ እያንዳንዱ በትኝ ሳየው የመጀመሪያው ለሰው ሁሉ ከሚሆነው በቀር ምንም አልደረሰባችሁም ነው ሰው እናንተ ኮምፕሌን የምታደርጉት ደረሰብኝ ብላችሁ የምታስቡት ችግር በቃ ከዚህ በላይ የደረሰባቸው ሰዎች አሉ ነው። እናንተ ላይ አዲስ የመጣ ችግር የለም። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅደው እግዚአብሔር የታመነ ነው። ያ ማለት የሚደርስብን ችግር፣ ፈተና ሁሉ በእኛ አቅም ልክ ነው። ከኛ ከአቅማችን በላይ አንፈተንም። እዮብ ላይ የደረሰው ፈተና እኔ ላይ ያልመጣበት ምክንያት እዮብ ነው። የእኔ ችግሮች በሙሉ እኔ የምችላቸው ናቸው ማለት ነው። አቅሜ ከዚህ በላይ ነው እያለኝ ነው። ከዛ ውጭ ደግሞ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላቸዋል። የትኛውን ፈተና መውጫ አለው። የማያልቅ ፈተና፣ መውጫ የሌለው ችግር የለም ነው። በእነዚህ በሶስት ምክንያቶች ይሄ ጥቅስ በጣም ሪሊፍ ሰጠኛል። በተለይ ደግሞ ከባድ የሚባል ጊዜ ሳሳልፍ ይሄን ሳስበው ሪሊፍ ሰጠኛል። ዮናስ 19 ዓመቱ ላይ ምን አይነት ልጅ ነበር? 19 ዓመት ማለት አስራ ዘጠኝ ዓመት ማለት ዩኒቨርሲቲ ፍሬሽ ተማሪ እያለሁ ነውና፣ አስታውሳለሁ አስራ ዘጠኝ ዓመቴ ሲሞላ ጓደኞቼ እኔ ከላይብረሪ ስመጣ ሌሊት ስምንት ሰዓት ላይ እንዴት እንደሰሩት አላውቅም፣ ግን አስራ ዘጠኝ የሚል በወረቀት ቀደው ነው የሰሩት። ከዛ የሆነ ነገር ላይ ለጥፎ አስቀምጠውታልና ስመጣ ዶርሙ ሰርፕራይዝ አረጉኝና ተለኮሰ በላይተር ወረቀት ተቃጠለ። ማለት ሰው ሻማ ያበራል፣ ወረቀት ነው ያቃጠሉት እና አንድ ደቂቃ ራሱ አልቆይም የሚያ ወረቀት ሲያልቅ፣ ከዛ ጠረጴዛው ነደደ ምናምን፣ እሳት ተፈጠረ ከሌላ ዶር መጡ፣ እሳቱን አጠፋ ነው ምናምን፣ እስከ ሌሊት አስር ሰዓት ድረስ እዚሁ ስናወራ ምናምን አመሸነ። እና ፍሬሽ ማን ላይ ነው 19 ዓመት የነበርኩት። ምናልባት የዩኒቨርሲቲ ላይ ተሞስት ዳይናሚክ የሚባል በቃ ማለት ቀውጢ ጊዜ ማለት የፍሬሽ ማን ነው። አንድ ሚሊ ሚሊሻ የሚባል ጌም ነበረ፣ የምታስታውሱ ከሆነ አላውቅም። ድምፅ ያለው የጦርነትን መተኳኮስ ነው እና አስቱ አንፊ የሚባል ቦታ ላይ አስር አስር ሁነን ከጎን እንቀመጥና ጦርነት ነበር። ማታ ማታ እስከ ስድስት ሰዓት ምናምን ስሜት ጫወተና ነበረ። ስነ ጽሑፍ ክለብ ጆይን አድርጌ ነበር። የዛኔ ግጥም ጽፍ ነበር። ወጎች ጽፍ ነበር። በጣም ኦብሰስድ ነበርኩኝ። ስዕል ምሰራ ነበር። ፎቶግራፊ ምሰራ ነበር። መድረኮች ምራ ነበር ምናምንና የፍሬሽ ማን 19 ዓመት በጣም ቀጫጫ ጸጉሩ የቆመ ምግብ የሚበላ የማይመስል ጥቁርም ነበርኩ እንዳሁንም ያንዳልም ቀያል ነበርኩ። ዩኒቨርስቲ ተማሪ በጣም ዳይናሚክ የሆነ ህይወት የነበረው። ከዛ ውጭ ግን ቁም ነገር ይሄ ገንዘብ መሰራት ቢዝነስ ምናምን ምንም አንደርሳን ክሉ እራሱ አልነበረኝ። ለመጨረሻ ጊዜ የበላው ምግብ የበላኸው ምግብ የልጅ ስም እንደው ይባል ስሙ ሩዝ ማለት ብዙ ጊዜ የበላው ቢሆን ራሱ ያስኬዳል። እኔ እስካሁን በህይወቴ እንደ ሩዝ ብዙ ጊዜ የበላሁት ምግብ ያለ አይመስለኝም። አዎ ስጋ ራሱ የዛን ያህል አልበላውም። የልጅ ስም ሩዝ ቢሆን አይደብረኝም። ለነገሩ ሁሌ ለስራ የሚያነሳሳህና ወጥ አቋም እንዲኖርህ የሚያደርግህ የሚያደርገ ነገር ምንድነው? ለስራ የሚያነሳሳኝ ነገር ምንድነው ከሆነ ጊዜ በኋላ መነሳሳት እኮ አያስፈልግም። ግን ኦነስሊ ማለት በቃ ሰው እንዴት ነው ለምሳሌ ሁን፣ ቀላል ነገር ምንድነው ፊልም ማየት እሺ የሆነ በጣም ፊልም ማየት የሚወድን ሰው ሄዳችሁ ፊልም ለማየት ብሮ የሚያነሳሳ ብትሉት ምሮ ሊሰጥ የሚችለው በቃ ያነሳስ ላይ ቲክቶክ ላይ ገብቶ ቪዲዮ ለማየት መነሳሳት ያስፈልገውም እኮ አለ? ብድግ አርጎ ቲክቶክ ላይ መግባት ነው። ለእኔም ስራ መስራት እንደዛ ነው። በቃ በጠዋት ብድግ ብሎ ስራ መስራት ነው። ከሆነ ጊዜ በኋላ ሰውነትም አይምሮ ይላመደዋል። ኒው ኖርማል ይባላል። ኒው ኖርማል ይሆናል። ከሆነ ጊዜ በኋላ ወደላይ ወደላይ ወደላይ ነው። በፊት ሁለት ሰዓት መነሳት ይከብዶ የነበረ ሰው ራሱን ካላመደው አስራ ሁለት ሰዓት መነሳት ኖርማል ይሆናል። ከዛ ሰዓት አልፎ መነሳት አይችልም። እና እኔ በየቀኑ እንዲያነሳሳኝ አልፈልግም። ዲፎልት ሲስተሜ ተነስቶ መስራት ነው አበቃ። መነሳሳት የሚባለው ነገር ወጥቷል አሁን ከጨዋታው። ግን ኤክስትራ ፑሽ ማድረግ ስፈልግ አሁን ለምሳሌ መጽሐፍ ማንበብ በየቀኑ ማድረግ ያለብኝ ግን ደግሞ የሚከብደኝ ነገር ነው። ስለዚህ መጽሐፍ ለማንበብ ግን ኤክስትራ ሞቲቬሽን ልፈልግ እችላለሁ። የግድ ታይም መፈለግ ሊኖርብኝ ይችላል እና ለእሱ ደግሞ ምድሮ የሚያነሳሳ አካላችሁኝ መስራት በምፈልገው ገንዘብ እና አሁን በምሰራው ገንዘብ መካከል ያለው ልዩነት እውቀት እንደሆነ ገብቶኛል። ስለዚህ እሱን ገንዘብ ሜክ ማድረግ ስለምፈልግ ሞቲቬሽን የሱ ነው። በገንዘብ ጉዳይ መጽሐፍ በማንበብ ጉዳይ ከመጣ ነው ማለት ነው እና ያ በህይወትህ የማትረሳው ምክር በህይወትህ የማትረሳው ምክር አያቴ የሆነ ጊዜ ሲያወራ የሰማሁት ነው። ምን አለ እውቀት በእርጅና ጊዜ ምግብ ነው አለና አልገባኝም ነበረ በጊዜው። ከዚያ በኋላ ሲያስረዳ ምናምን ሰምቼው ነው በልጅነት የምትሰበስቡት እውቀት ኤክስፔሪንስ የምትኖሩት ይሄ ህይወት መጨረሻ ላይ እንደኔ አርጅታችሁ ስትቀመጡ፣ እሱን እያሰባችሁ ነው የምትኖሩት። በቃ እንደ ምግብ ነው ኮንሱም የምታደረጉት አለና ይሄ ደል የሆነ ምንም አክቲቪቲ የሌለው በቀለማት ያላሸበረቀ ዝም ያለ በቃ ኖርማል የሆነ ህይወት ማሳለፍ በኋላ የሚመጣውን ህይወት መጉዳት ነው። አሁን ብዙ ነገር እየሰራሁ ነው ማለት በኋላ ድጋሚ የምኖረው ነገር አለ ማለት ነውና፣ ፎርሰም ሪዝን እኔ ሞትን ስለማስብ ነው መሰለኝ፣ አርጅቼ የሚሞትበት ጊዜ ቅርብ ስለሚመስለኝ አያት የዛን የመከረኝ ምክር ረሳሁ። ህይወትህ እንዴት ነው? እንዴት ይሄደ ነው? በጣም እግዚአብሔር ይመስገን ነው። ቅድም እያነሳ ነው ነበር ይሄንን በቃ አሁን ይሄ ጊዜ ማለት በጣም ለስራ ትልቅ ፕራዮሪቲ የምንሰጥበት መቸኮል መፍጠን መስራት ያለብን ጊዜ ነው። ከምን ላይክ እንደምታዩት ነው ጊዜው። አሁን ታህሳስ ውስጥ ልንገባ ነው። ታህሳስ ማለት ስንተኛ ወር? አራተኛ ወር፣ አምስተኛ ወር፣ አራተኛ ወር ዓመቱ ከተጀመረ አራት ወራት ሆነው እና በጣም ጊዜው እየሄደ ነው። ስለዚህ በፊት በፊት እኔ ቸኩል ነበር ይ ሁለት ደረጃ ምናምን ነው የምወጣው፣ አሁን ወደ ሶስት ወደ አራት ከፍ እያልኩ ነው። ጊዜው እየቀደመኝ ነው ያለው። የሆናት ይቸኩላል ነበር፣ አሁን ጊዜው እየቸኮለ ነው። ስለዚህ ጊዜው ጋር ለመድረስ በጣም መሮጥ ያለብን ጊዜ ነው። ወጣቶች ነኝ፣ ስለ ራሴ ላውራ፣ ወጣት ነኝ፣ ኢነርጂ አለኝ። እዚህ ጊዜ ላይ ምንም ነገር መስራት እንችላለን። በቀን አንዴ በልተን በቀን ሶስት ሰዓት ተኝተን መዋል የምንችልበት ኢነርጂ ላይ ስለሆነ ያለ ነው። ይህን ጊዜ በጣም ለመጠቀም እየቸኮልኩ ነው ያለሁት። ግን እግዚአብሔር ይመስገን ህይወት ምርጥዬ ነው። የምትወደው ምግብ ምንድን ነው? የምወደው ምግብ ስጋ ነው፣ ባጭሩ የፍስክ። የጾም ከሆነ ደግሞ ሩዝ። ቢዝነሳችንን በሰዎች ዘንድ እንዴት ታማኝ ለማድረግ ምን ማድረግ አለብን? እና ደንበኛ ወደ ቢዝነሳችን እንዴት አትራክት ማድረግ እንችላለን? እነዚህ ጥያቄዎች ለመለስ የዮናስ ሞህ ቢዝነስ የሚል አዲስ የኢትዮጵ ቻናልለ እዛ ቻናል ላይ ቢዝነሶች እንዴት ማድረግ ይችላሉ እንዴት ከስተመር ማግኘት ይችላሉ የሚለውን በዲቴይል ታገኙበታላችሁ። ስ አለቀ ራይት ይህን ይመስላል። በጣም ብዙ ያልመለስኳቸው ጥያቄዎች አሉ። አይ ሆፕ የዛሬውን እንጆ እንዳደረጋችሁት። እንደዚህ አይነት ቪዲዮ የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። በሌላ ቀን በሌላ ኤዱኬሽናል ኮንቴንት እንገናኛለን።